የከበረ ሰላምታችን በመላው አለመሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ደአድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህርማዶ ለዚህም ሰዓት መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮቻችንን በቅደም ተከተል የምናጋራችሁናል። እንደ ሁልጊዜው ላይክ፣ ሰብስክራይብ፣ ሼር እያረጋችሁን እስከ ፕሮግራማችን ፍጻሜ ቆዩ። በዚኛውም ጥንቅራችን አንድ የሀገር ቤት መረጃን እናነሳለን። በዜግነቱ ምክንያት ዩናይትድን እንዳይገጥም የተደረገውን አንድ ተጫዋች እናነሳለን። አዲሱ የማንቸስተር ዩናይትድ ሚድ ስቴዲየም ግንባታ የአርሰናሉ ሌጀንድ አስቆጥቷል። ሩበን አሞሪም ለጉዳዩ ምላሽ ሰጥተዋል። ከሰርጂም ራክቲፍ ጋር ያላቸው ግንኙነት በማህበራዊ ሚዲያ ላይ አነጋጋሪነቱ እንደቀጠለ ነው። ምላሽ ሰጥተውበታል። እሳቸው አዲስ መሪ ለቡድኑ አግኝቻለሁም እያሉ ነው። አዲሱ የማንቸስተር ዩናይትድ የቡድን መሪ ወይም አምበል ማን ሊሆን ይችላል? ዩናይትድ ውያን ተጨማሪ የቡድን ዜና ይዘንላችኋል። የአርሰናል ተጫዋቾችም ለብሔራዊ ቡድን ጥሪ እየደረሳቸው ይገኛል። በርከት ያሉም ተጫዋቾቻቸው ጥሪ ደርሷቸዋል። ለየት ያለው ዜና ግን አርሰናል በወንዶቹ ብቻ ሳይሆን በሴቶቹም በሩብ ፍጻሜ ሪያል ማድሪድን እንደሚገጥሙ ተረጋግጧል። አዲሱ ስፖርቲንግ ዳይሬክተራቸውም አንድ የቤት ስራ ተሰጥቷቸዋል። ይህ የቤት ስራቸው ማን ነው? ታዳምጡታላችሁ። በርከት ያሉ መረጃዎችን ባርሰናል በኩል ይዘናል። በሊቨርፑል በኩል ያው ሳላ ሲጠበቅ ነበረ። የእንግሊዝ ፕሪሚየር ሊግ የወሩ ምርጥ ተጫዋች ሳላ ሆኗል። የፒኤፌውም ሳላ ነው። የሊቨርፑል የወሩ ምርጥ ተጫዋች ሳላ ነው። ያው የሚጠበቅ የነበረ ነገር ነው። በወሩ አስር በላይ ግብ ተሳትፎ ነበረው። ከዛ በተለየ ግን ከሳላ ጋር በተያያዘ ሊቨርፑላውያን ሊሰሙት የሚፈልጉት የኮንትራቱን ጉዳይ በተመለከተ ነው። አዲስ መረጃ ይዘንላቸዋል። የቨርጅል ቫንዳይክ ፈላጊዎች በርከት ማለታቸው እና የሊቨርፑልን ዋንጫ ይወሰናሉ ስለተባሉት ተጫዋቾች ተጨማሪ መረጃ እናደርሳቸዋለን። በቼልሲ በኩል ከኤንዞ ማሬስካ ጋር በተያያዘ ሰፋ ያለ ጋዜጣዊ መግለጫ ሰጥተዋል መርጠን እናደርሳችኋለን። በርካታ ርዕሰ ጉዳይ ላይ ያነሷቸው መግለጫ የሰጡት ከቼልሲ ክርስቶፈር ንኩንኩን እናነሳለን። በራሳችን መኩራት አለብን ያሉት የፕሪሚየር ሊጉ አሰልጣኝ ኡና ኤምሬም በእንግሊዝ እንግዲህ ኩራት የሆነ ክለብ ገንብተዋል። በአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜን የተቀላቀለም ሁለተኛው ቡድን እንደሆነ ይታወቃል። በአውሮፓ ትልቆቹን ክለቦች ትልቆቹን ተጫዋቾች የተመለከቱ ስፖርታዊ ጥንቅሮችን እያደረስናችሁ ቆይታ ስናደርግ እናንተ እንደ ሁልጊዜው ላይክ እያረጋችሁ አበረታቱን ሀሳብ ሰላም አስተያየታችሁን በሀሳብ መስጫ ሳጥናችን ላይ እንደዚሁ ልታጋሩን ትችላላችሁ። ውድ ቤተሰቦቻችን አጠር አጠር ያሉ ስፖርታዊ መረጃዎቻችንን ከሀገር ቤት እንጀምር። የድሬድዋ ስቴዲየም በማጠናቀቅ እንግዲህ ቀጣይ ለጨዋታ ዝግጁ እንደሚሆን እየተገለጸ ይገኛል። የድሬድዋ ስቴዲየም ዓለም አቀፍ መመዘኞችን አሟልቶም እየተጠናቀቀ መሆኑንም ነው እንግዲህ እየተገለጸ የሚገኘው። ድሬድዋ ከተማን በኢትዮጵያ ፕሪሚየር ሊግ አዘጋጅነት እናቃታለን ወይም የኢትዮጵያ ፕሪሚየር ሊግ ጨዋታዎች ሲደረጉ እናቃለን። አሁን ስቴዲየሙን በኢንተርናሽናል ደረጃ የሚያስፈልጉ መስፈርቶችን ሁሉ በማሟላት ወደ ጨዋታ እንዲገባ ለማድረግ ስራዎች እየተከናወኑ መሆኑም ተገልጿል።

ቀጣይ ኢትዮጵያ ታዘጋጅ ለማዘጋጀት ጥያቄ ታቅርብበታለች የተባለውን የአፍሪካ ዋንጫ ለማዘጋጀት እንደ አንድ ማሳያም ተደርጎ እንደሚወሰድ ነው እየተዘገበ የሚገኘው። በተለይም ደግሞ ለስደተኛው ብሔራዊ ቡድናችን ስቴዲየሞች እየተጠናቀቁ ጨዋታ የሚያደርግ ከሆነ ከውጭ ምንዛሬ በተጨማሪ ብሔራዊ ቡድኑ ሊያገኝ የሚገባውን በቂ ድጋፍ እንዲያገኝ ያደርገዋል እና ይበል የሚያሰኝ ነው። በሰሞኑም የባህር ዳር ዓለም አቀፍ ስቴዲየም ግንባታ እየተጠናቀቀ መሆኑ እንደዚሁ ሲዘገብ ይታወሳል። በባርባዶ መረጃችን የሪያል ማድሪዱ የመስመር ተጫዋች ፌርናንድ ሜንዲ የሻምፒዮንስ ሊግ ጨዋታ ጉዳት እንዳጋጠመው ተረጋግጧል። አሁን ላይ ፌርናንድ ሜንዲ የጡንቻ ጉዳት እንዳጋጠመው ነው የታወቀው። ይህንም ተከትሎ ፌርናንድ ሜንዲ በጉዳቱ ምክንያት እስከ አንድ ወር ከሜዳ ሊርቅ እንደሚችል ተገልጿል። ፌርናንድ ሜንዲ በቀጣይ ከቪላሪያል፣ ሌጋኝስ፣ ሪያል ሶሴዳድ ና ቫሌንሺያ ጨዋታ እንደማይገኝም ተረጋግጧል። ሪያል ማድሪድ በቀጣይ ከአርሰናል ጋር በሚያደረገው የሻምፒዮንስ ሊግ ሩብ ፍጻሜ ጨዋታ ሜንዲ እንዲህ ወደ ሜዳ ይመለስበታል ተብሎ የሚጠበቀው ነው። በነገራችን ላይ ውድ ቤተሰቦቻችን አርሰናልና ሪያል ማድሪድ በወንዶቹ ብቻ አይደለም በአውሮፓ ሻምፒዮንስ ሊግ ኳርተር ፋይናል የተገናኙት በሴቶቹም ጭምር ነው። ስለዚህ በሴቶቹም ሪያል ማድሪድ ከአርሰናል፣ በወንዶቹም ሪያል ማድሪድ ከአርሰናል በአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ ጨዋታ ምንጠብቃቸው ሆናል። ከሪያል ማድሪድ ጋር በተያዘ ሉካ ሞድሪች በየሶስት ቀኑ መጫወት እንደሚችል አንቾሎቲ ወስኗል። ነገር ግን እኔ ራሱ መጫወት እንደሚችል አውቅ ያለው እስካሁን ምንም ችግር የለም። አንድ ሁለት ሶስት አሊያም በርከት ያሉ ጨዋታዎችን በተከታታይ መጫወት እችላለሁ። አሁንም ጥሩ ስሜት እየተሰማኝ ነው። ክለቤን ማገዝ እችላለሁ። አንቾሎቲም ይሄንን አረጋግጧል። እኔም ላረጋግጥላችሁ ወዳያለው ብሏል። ያው እድሜ እየገፋን ቢመጣ የተጫዋቹ ብስለት ግን እጅግ በጣም የተለየ የሚባል ነው። ከቪኒሺየስ ጁኒየር ጋር በተያያዘ ካርሎ አንቾሎቲ ምላሽ ሰጥተዋል። ቀይሬ ያስወጣሁት በራሱ ፍቃድ ነው ብለዋል። እንደሚታወቀው ተጫዋቹ በጨዋታው ላይ ቀይረው ለማስወጣትና ተጨማሪ ፍጹም ቅጣት ምት መምታት እንዳልፈለገን በተለይም ከሳተ በኋላ በጨዋታው ላይ ጨዋታውን መወሰን የምትችል በጨዋታው የመለያ የመቱን ግን መምታት እንዳልፈለገና መቀየር እንደፈለገ ነግሮ ነው የቀየርኩት ብለዋል። ዲዮንግ እንዲለቅ እንደማይፈለግ ከባርሴሎና ቤት መረጃዎች እየወጡ ነው። በተለይም የስፔኑ ተነባቢ ጋዜጣ ስፖርት ባርሴሎናዎች በክረምት የዝውውር መስኮት ፍራንኪ ዲዮንግ ግን ፈልገው ለሚመጣ ክለብ የዝውውር ጥያቄ ላለመቀበል ዝግጁ እየሆነ ነው ተብሏል። ነገር ግን ባርሴሎና አሰልጣኝ ሃንስ ፊሊክ ዲዮንግ ክለቡን እንዲለቅ በፍጹም አይፈልግም፣ በተጫዋቹም በኩል እና በአሰልጣኙ መካከል ጥሩ የሚባል ግንኙነት አለን እየተባለ የሚገኘው ለማንኛውም ክረምት ላይ አዳዲስ ነገሮች ሊፈጠሩ ይችላሉ ተብሎ ይጠበቃል። እስካሁን ባለው ሂደት ግን ሃንስ ፊሊክ ራሱ ተጫዋቹ እንዲለቅ አይፈልጉም ተብሏል። በቀጣይ የአውሮፓ ሻምፒዮንስ ሊግ ቦሩሲያ ዶርትመንደ ከባርሴሎና እንደሚጫወቱ ይታወቃል። ታዲያ ሮቤርት ሌዋንዶስኪም የቀድሞ ክለቡን ይገጥማል። በእርግጥ ለመጀመሪያ ጊዜ አይደለም የቀድሞ ክለቡን ሲገጥም፣ በባየር ሞኒክ መለያ ደጋግሞ የቀድሞ ክለቡ ቦሩሲያ ዶርትመንደን ገጥሟል። በአጠቃላይ ቦሩሲያ ዶርትመንደን የቀድሞ ክለቡን በተቃራኒ በገጠመበት 27 ተጫዋታ 27 ተገቦችን አስቆጥሮባቸዋል። 28ኛውን ጨዋታና 29ኛውን ጨዋታ ቀጣይ በአውሮፓ ሻምፒዮንስ ሊግ ከጉዳት ነፃ ከሆነ የቀድሞ ክለቡን የሚገጥም ይሆናል። በአውሮፓም ሻምፒዮንስ ሊግ የዘንድሮ ባርሴሎና የፊት መስመር እጅግ በጣም የተለየ ጥምረት አለው። ላብነት 2014/15 በተለይ ባርሴሎና ለመጨረሻ ጊዜ ሻምፒዮንስ ሊጉን ባነሳበት ዓመት ሜሲ፣ ሱዋሬዝና ኔማር ባጠቃላይ 27 ግቦችን ለቡድኑ አስቆጥረው ነበረ ሶስቱ ተጫዋች በድምር። አሁን ላይ ታዲያ ገና የአውሮፓ ሻምፒዮንስ ሊግሩ ፍጻሜ ጨዋታዎች ሳይደረጉ በጥሎ ማለፍ ጨዋታዎች ብቻ ማለት ነው ባርሴሎና ውስጥ ያሉት ሶስቱ የፊት መስመር ተጫዋቾች ላሚን ያማል፣ ሌዋንዶውስኪና ራፊኒያ በድምሩ 23 ግቦችን አስቆጥረዋል። እኚህ ሶስት ተጫዋቾች ደግሞ እጅግ በጣም የተለየ ጥምረት ነው የሶስቱ እና የሜሲ ስዋሬዝ እና ኔማር ጥምረት ላይ የሚደርሱባቸው ይመስላል። ኦልሞስት የአራት ገብ ልዩነት ነውእና ገና አልተጠናቀቀም ውድድሩም። የባርሴሎና ሶስት የፊት መሰሩ ተጫዋቾች ኤምሴንን በደንብ እየተኩት የመጡ ይመስላል። እጅግ በጣም አወዛጋቢ ጉዳይም በተለይም የዩሊያን አልቫሬስ ፍጹም ቅጣት መሳት ነበ መሻር ነበረች ግቧ ተቆጥረ ነበረ። የተሻረችበትን ምክንያት በማለዶች ስፖርት የመረጃ ክፍለ ጊዜ በስፋት አብራር ተነላቸዋል። ግን ውሳኔው አወዛጋቢ ነው እያሉ ነው የቀድሞ ጀርመናዊ ዳኛ ማኑኤል ግራፌ። ማኑኤል ግራፌ በጉዳዩ ላይ በተመለከተ ህጉ ሊሻሻል ይገባል የሚል ነገር ነው ያነሱት። እሳቸው እንደ ምክንያት ያነሱት በፊፋ ህግ አንቀጽ 13 ምዕራፍ አንድ መሰረት አንድ ተጫዋች ኳሱን ከመምታቱ በፊት ሁለት ጊዜ ንክኪ ማድረግ እንደሌለበት ይደነግጋል። ግን አንቀጽ ዘጠኝ ላይ ደግሞ ይህ ህግ ተፈጻሚ የሚሆነው ኳሱ በእንቅስቃሴ ላይ ካለ እንደሆነ ይገልጻል። ከዚህም በተጨማሪ ኳሱ ሁለት ጊዜ ተነክቷል ተብሎም ሊሻር የሚችለው አግባብ አይደለም በተባለው ንክኪ ኳሱ በግልጽ ከተንቀሳቀሰ ከሆነ ብቻ እንደሆነም አንቀጽ 13 ምዕራፍ ሁለት ይገልጻልና እኔ እርግጠኛ አይደለውም ኳሷም እንቅስቃሴ ላይ ስለመሆኗ። ስለዚህ ይህ ነገር በጣም ችግር አለው ብለው ነበረ። ወዲያው እንግዲህ መግለጫ ተሰጥቷል። በጉዳዩ ላይ ዩኤፋ ህጉን ለመቀየርም ንግግር እስከመጀመር መድረሱ ነው የተገለጸው። የአውሮፓ እግር ኳስ ማህበር ዡሊያን አልቫሬዝ በጨዋታው ላይ የተሻረበት የመለያ ምት ትክክለኛ ውሳኔ መሆኑን አረጋግጫለሁ ብሏል። አትሌቲኮ ማድሪድ የዩሊያን አልቫሬዝ መለያ ምት መሰረዝን ተከትሎም ለዩኤፋ ማብራሪያ ለመጠየቁ ይታወቃል። ዩኤፋ በበኩሉ በወጣው ይፋ መግለጫ ንክኪው ያን ያህል ባይሆንም ጎሉ የተሻረው በሁለት እግሩ በመንካቱ ነው ተብሏል። ይህፋ አክሎም ጎሉ መሻሩ ትክክለኛ ውሳኔ ነው ያሉ ሲሆን፣ አሁን ባለው ህግ መሰረት ቫር ጣልቃ በመግባት ጎሉን ሰርዟል ሲል ስለ ውሳኔው ትክክለኝነት አብራርቷል። ይህፋ በመግለጫውም በፍጹም ቅጣት ምት ወቅት እንዲተገበር የወጣው በሁለት እግር መንካት የሚከለክል ህግ እንዲቀየር እንደሚፈልግም ተገልጿል። ሆን ተብሎ ታስቦበት በሁለት እግር በማይነካ ወቅት ህጉ ተግባራዊ እንዳይሆን ለማድረግ ለማድረግ ከፊፋና ዓለም አቀፍ እግር ኳስ ማህበር ቦርድ አይኤፍኤቢ ጋር ንግግር መጀመሩን የፋስ ገልጿል። ሪያል ማድሪድ ምሽት አትሌቲኮ ማድሪድን በመለያመት ሲያሸንፍ በቫር የተሻረው የጁሊያን አልቫሬዝ መለያመት ውሳኔ የብዙዎች መነጋገሪያ ሆኖ እንደነበረም የሚዘነጋ አይደለም። አራተኛው ህግም እንደዚህ አይነት አንቀጽ አለውና በተለይም በሁለት እግር መንካት ኳሱ በቀጥታ እንዲሻር ያደርገዋል። በዛ ምክንያት ነበር የተሰናበተውም። ታዲያ በጣም አሳዛኙ ተሰናባች አትሌቲኮ ማድሪድ አንድ ቀን ያነሰ እረፍት አድርጎ መቶ 20 ደቂቃዎችን ታግሎ ልብ ሰባሪ የሆነ ሽንፈት አስተናግዶ የሮድሪጎ ዲ ፓወለ ነ ጉዳት ታይቶ ከእነዚህ ሁሉ ፈተናዎች በኋላ አትሌቲኮ በላሊጋው ዋንጫውን ለመንጠቅ ከባርሴሎና ጋር ነገር ከበድ ያለ ፉክር እያደረገ ባለበት ሂደት ላይ ከሪያል ማድሪድም ጭምር ከላሊጋው መሪ ባርሴሎና ጋር ነገር ደግሞ እሁድ ጨዋታ ያደርጋሉ። ሌላ ፈታኝ ሳምንት ከፊታቸው እየመጣባቸው ይመስላል። የቡንደስሊጋው ኃያሉ ክለብ ባየር ሙኒክ የወሳኝ የማልሜዳ ተጫዋች ውል ማራዘማቸው ይፋ አድርገዋል። ጀርመናዊ አማካይ ጆሹዋ ኪሚቺ በባየር ሞኒክ ቤት እስከ 2029 የውድድር ዘመን ድረስ ለመቆየት ፊርማውን ማኖሩ ይፋ ተደርጓል። የ30 ዓመቱ ጆሹዋ ኪሚቺ በባየር ሞኒክ ቤት ያለው ውል በአመቱ መጨረሻ እንደሚጠናቀቅ የሚታወቅ ነበረም። በሞኒክ አላማዬን ለማሳካት ምርጥ ቦታ ነው፣ እዚህ ደስተኛ ነኝ፣ ያልጨረስኩት ነገር አለ ሲል ጆሹዋ ኪሚቺ ከፊርማው በኋላ ተናግሯል። በነጻ ወኪል ለማስፈረም በርከት ያሉ የፕሪሚየር ሊግና የስፔን ክለቦች ፍላጎት እንደነበራቸው ይታወቃል። ግን አንዳቸውም ሊያገኙት እንደማይችሉ እስከ 2029 ተረጋግጧል። ሌላኛው የጀርመኑ ክለብ ባየር ሌቨርኩሰንም የአጥቂ አማካኝ ስፍራ ተጫዋቻቸውን ፍላረን ዌርዝን ኮንትራክት ለማራዘም እቅድ ይዘዋል። በቀጣይ ተጫዋቹን ለማሳመን ጥረት ያደርጋሉም ተብሏል። በተለይም ቢልድ ይዞት በወጣው መረጃ መሰረት የባየረ ሙኒክና የማንቸስተር ሲቲን ፍላጎት ለመግታት ከተጫዋቹ ጋር በቅርቡ ድርድር ማድረግ እንደሚጀምሩም ነው ይፋ የተደረገው። በአሰልጣኝ ዲዲር ዴሾፕ የሚመራው የፈረንሳይ ብሔራዊ ቡድን በቀጠል አለበት የኔሽንስ ሊግ ሩብ ፍጻሜ ጨዋታ ስብስቡን አሳውቋል። የብሔራዊ ቡድኑ አምበል ኬሊያን መባፔ ወደ ስብስቡ ተመልሷል። የፔሲጂ የፊት ተጫዋች ዲዛር ዱዊ ለመጀመሪያ ጊዜ ለፈረንሳይ ብሔራዊ ቡድንም ጥሪ ቀርቦለታል። ፈረንሳይ በቀጣይ ከክሮሽያ ጋር የኔሽንስ ሊግ ጨዋታዋን እንደምታደርግ ይታወቃል። በአሰልጣኝ ዩሊያን ኔግልስማን የሚመራው የጀርመን ብሔራዊ ቡድን በቀጣይ ላለበት የኔሽንስ ሊግ ሩብ ፍጻሜ ጨዋታ ስብስቡን አሳውቋል። ስብስቡ ይፋ ሲደረግ ካሪም አዲየሚ እና ሊዮነ ጎሬስካ በብሔራዊ ቡድን በድጋሚ ጥሪ ቀርቦላቸዋል። የኢንተር ሚላኑ የኋላ መስመር ተጫዋች ያን ኡሬል ቢሴክ ለመጀመሪያ ጊዜ ለጀርመን ብሔራዊ ቡድን ጥሪ ቀርቦለታል። የሜንዙ አማካይ ናዲም ከአምስት ዓመት ቆይታን በኋላ የጀርመን ብሔራዊ ቡድን ጥሪ ደርሶታል። ጀርመን በቀጣይ ከጣሊያን ጋር ተጠባቂ ኔሽንስ ሊግ ሩብ ፍጻሜ የደርሶ መልስ ጨዋታ እንደምታደርግ ይታወቃል። በጀርመን ቡንደስሊጋ ሴሪ ጊራሴ የፌብራሪ ወር የጀርመን ቡንደስሊጋ ምርጥ ተጫዋችን በመባል ተመርጧል። በወሩ ባደረጋቸው አራት ተጫዋቶች አምስት ግቦችን ማስቆጠር ችሎ ነበረ። በዚህም ይህ የፊት መስመር አጥቂ የወሩ ኮከብ ተብሎ ተመርጧል። በአውሮፓ ሻምፒዮንስ ሊግ 14 የግብ አስተዋጽኦችን በማበርከት ከሞሐመድ ሳላ እኩል ቀዳሚው አፍሪካ የተጫዋችን መሆን የቻለበት ሳምንት ነበረ። የአውሮፓ ሻምፒዮንስ ሊግን ካነሳን ስምንት ቡድኖች የዘንድሮን የአውሮፓ ሻምፒዮንስ ሊግ ለማንሳት በቀጥታ የሚፋለሙ ይሆናል። ታዲያም እነኚህ ክለቦች በሚያደርጉት ፍልሚያ ላይ ኦፕታ ቅድመ ግምቱን ለባርሴሎና ሰጥቷል። የአሁኑ ባርሴሎና 20.4 በመቶ የዘንድሮን የአውሮፓ ሻምፒዮንስ ሊግ የማሸነፍ ቅድመ ግምት ተሰጥቶታል። ሊቨርፑል ከተሰናበተ በኋላ ሁለተኛ ፓሪሰን ጀርሜን ወደ 19.3 በመቶ፣ አርሰናል ሶስተኛ ነው ቅድመ ግምት የተሰጠው 16.8 በመቶ፣ እንደዚሁም ኢንተር ሚላን 16.4 በመቶ አራተኛው ቡድን ሆኗል። ሪያል ማድሪድ አምስተኛው ቡድን ሆኗል ቅድመ ግምት የተሰጠውም፣ ባየር ሙኒክ 6 እንዲሁ አስቶንቪላ 7 ቦሩሲያ ዶርትመንድ 8ኛ ደረጃ ተቀምጧል። ያው ከአንድ እስከ 8 ያሉም በደረጃ ዋንጫውን የማንሳት ቅድመ ግምት በኦብታ ማለት ነው። በነገራችን ላይ በአውሮፓ ሻምፒዮንስ ሊግ ታሪክ በርካታ ጨዋታዎችን አድርገው ዋንጫ ባለማንሳት ዳይናሞ ኬቨን የሚስተካከል የለም። 260 ጨዋታዎችን አድርገው አንድም ዋንጫ የላቸውም። በአውሮፓ ሻምፒዮንስ ሊግ አርሰናል 219 ጨዋታ አድርጎ አንድም ዋንጫ ያላነሳ በታሪክ ሁለተኛው ቡድን ነው። አንደርሌክት 200 ጨዋታን አድርጎ የአውሮፓ ሻምፒዮንስ ሊግ ዋንጫን አላየም። ጋላታሳራይ ከ191 ጨዋታን በኋላ የአውሮፓ ሻምፒዮንስ ሊግ ዋንጫ የለውም። ሬንጀርስ በ179 የአውሮፓ ሻምፒዮንስ ሊግ ምሽቶች ዋንጫን አልቀመሰም። አትሌቲኮ ማድሪድ በ178 ጨዋታ የአውሮፓ ሻምፒዮንስ ሊግ ህልም ሆኖበታል። ዳይናሞ ዛግሬቭ በ170 ጨዋታ የአውሮፓ ሻምፒዮንስ ሊግ ከተሳትፎ የዘለለ ውጤትን ማግኘት አልቻለም። ፓሪስ ጀርሜን ዠርሜን በረብጣ ብሮቹም ቢሆን በ165 ጨዋታ የአውሮፓ ሻምፒዮንስ ሊግ ታሪክ ሆኖበታል። እነኚህ በአውሮፓ ሻምፒዮንስ ሊግ በርካታ ጨዋታዎችን አድርገው ዋንጫን ባለማንሳት ማንሳት በቅደም ተከተል ኦፕታ ያስቀመጣቸው ክለቦች ናቸው። ውድ ቤተሰቦቻችን ቃለ ስፖርት የዩቲዩብ ገጻችን ላይ ትገኛላችሁ ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን ዘውትር በዚህ ሰዓት ታገኛላችሁ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ከተወዳጁ እንግሊዝ ፕሪሚየር ሊግ ወደ ገኘናቸው ተጨማሪ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። በድጋሚ መልካም ቆይታ ተመኘን። ኤቨርተን በሚቀጥለው የውድድር ዓመት ራሳቸውን ማጠናከር ይፈልጋሉ። እንደ ዘንድሮ አይነት የውድድር ዓመት በፍጹም ማሳለፍ አይፈልጉም። ኤቨርተኖች በተለይም በዴቪድ ሞይስ ስር ከገቡ በኋላ ጥንካሬያቸው እየተመለሰላቸው ይገኛል። በቀጣይ ክረምት ራሳቸውን በማጠናከር ሂደት ላይ የኒካስል ዩናይትዱን የ27 ዓመት የአማካይ ስፍረ ተጫዋች ሲያን ሎንግ ስታፍን የግላቸው ለማድረግ ፍላጎት እንዳላቸው ቶክ ስፖርት በአስቶንቪላ በኩል የውሰት ተጫዋቾቻቸውን ቋሚ ማድረግ እቅዳቸው ከፍ አድርጓታል። በተለይም የአሴንሲዮና የማርከስ ራሽፎርድ ብቃት በደንብ እነህ ተጫዋቾች ላይ ምልከታ እንዲያደረጉና በክለቡ የሚቆዩበትን አማራጭ እንዲመለከቱ እያደረገ ይገኛል። በአጠቃላይ ሰባት ግብና አራት አሲስ ከነ ተጫዋቾች በድምሩ አግኝቷል። ፌብራሪ ላይ ነበር የተቀላቀሉት። እጅግ በጣም ትልቅ ተጽዕኖ ፈጣሪ ተጫዋቾች ሆኗል። አሰልጣኛቸው ኡና ኤምሬም በራሳችን መኩራት አለብን ብለዋል። ኡና ኤምሬ ለፒኤስጂ አቅማችንን እናሳያለን ብለዋል። በተለይም ደግሞ ድራማዊ በሆነ ክስተት እንግዲህ ፓሪሰን ጀርሜን ሊቨርፑልን ከጣለ በኋላ ሌላኛውን የፕሪሚየር ሊግ ክለብ አስቶንቪላን ይገጥማል። የአስቶንቪላ ዋና አሰልጣኝ ኡና ኤምሬም ቡድናቸው በሰራው ድንቅ ስራ ሊኮራ እንደሚገባ ተናግረዋል። ራሳችንን ካለም ምርጥ ቡድኖች ጎን አስቀምጠናል ያሉት ኡና ኤምሬ በዚህ መኩራት አለብን ነገር ግን የበለጠ ማሰብ ይገባናል ብለዋል። ፒኤስጂ ለፕሪምየር ሊጉ መሪና እስከ ማክሰኞ የአውሮፓ ምርጥ ቡድን ለሆነው ሊቨርፑል ያለውን ጥንካሬ አሳይቷል ብለዋል ኡና ኤምሬ። የቡድኑ ተጫዋች ሚንግስ በበኩሉ ወደ ፓሪስ ሄደን ምን ማድረግ እንደምንችል እናሳያለን፣ ትልቁ ጥንካሬና አቅም ቡድናችን አለ ብለዋል። አስቶን ቪላ በሩ ፍጻሜው የፈረንሳዩን ክለብ ፓሪስ ሴንት ጀርሜንን በደርሶ መልስ የሚገጥም ይሆናል። ለሊቨርፑል አደገ የሆነው ፓሪሰን ጀርሜን ለኡናይ ኤምሬው ቡድን አስቶን ቪላስ የሚለው በጉጉት የሚጠበቅ ነው የሚሆነው። ከቸልሲ ጋር በተያያዘ ክሪስቶፈር ነኩንኩ ሁላችንም በልጅነታችን የሚያስደስተንን ነገር እናደርግ ነበርም። የተደሰትንበትን ነገር ደግሞ ደጋግመን እናደርገው ነበር ብሏል። እግር ኳስም ልክ እንደዛ ነው ብሏል። ሁላችንም መጫወት እንፈልጋለን። አዎ ሁሉም ሰው መጫወት ይሻል። አንዴ ካደረግነው ደግሞ ደጋገመ ማድረግ እንሻለን። ስለዚህ አሁንም ቢሆን እኔ ፍላጎቴ በቼልሲ ቤት እግር ኳስን ደጋግሞ መጫወት ነው ብሏል። ተጠባባቂ ወንበር ላይ መሆን እንደማይፈልግ ደጋግሞ እየተናገረ ነው። በእርግጥ የኒኮላስ ጃክሰን በጉዳት ከጨዋታ ውጭ መሆን በፕሪሚየር ሊጉን በቂ ድል እንዲያገኝ እያደረገው እንደሆነ ይታወቃል። ማሪስካ በርካታ ሀሳቦችን አንስተዋል። በተለይም በግብ ጠባቂ ዘርፍ እያፈራረኩ እጠቀማለሁ ብለዋል። ጆርጊንሰን እና ሳንቼዝን ከጉዳት ጋር በተያዘ ኮል ሪስ እና ክርስቲያን ክርስቶፈር ንኩንኩ መጠነኛ የህመም ስሜት አጋጥሟቸው ነበር፣ ነገር ግን የከፋ አይደለም ብለዋል ሮሚዮ ላቪያን በተመለከተ እሱ በጣም እየተሻለው ነው። በሚያሳዝን ሁኔታ በኮንፈረንስ ሊግ ቡድን ውስጥ የለም። ኢላማው እንደ ሪስ ጀምስ አንድ አይነት አላማው እንደ ሪስ ጀምስ ያለን ተጫዋች በቦታው ላይ መጫወት ነው። ስለዚህ እሱን እንጠቀማለን። ምናልባት ግን በፕሪሜር ሊግ ጨዋታ ላይ ሮሚዮ ላቪያ ሊደርስልን ይችላል ብለዋል። ከኒኮላስ ጃክሰን ጉዳት ጋር በተያያዘ ከዓለም አቀፍ እረፍት ጨዋታ በኋላ ይመለሳል ብለዋል። ኑኖ ማዱኬንም ጨምሮ ማለት ነው። ስለ ቡድኑ እግር ኳስ ሁልጊዜ በዝግመተ ለውጥ ይመጣል። በሊጉ ውስጥ በአንድ መንገድ ወይም በተለያዩ መንገድ የሚጫወቱ ቡድኖች ማግኘት ትችላላችሁ። በፕሪሚየር ሊጉ ሀያ ክለቦች አሉ። ይብዛ የሚነስም ሁላችንም እንለያያለን ብለዋል። ስለ ቡድናቸው ጥንካሬ ሲናገሩ ቼልሲ ምርጥ ክለብ ነው። በየአመቱ በተለይም ቀደም ባሉት ጊዜያት ለወሳኝ ለሆነው የአውሮፓ ሻምፒዮንስ፣ ለፕሪሚየር ሊጉ ዋንጫ ማሸነፍ የሚፋለም ቡድን ነበር። እኛም አላማችን ወደዛ መመለስ ነው ብለዋል። በዚህ ሳትኛ በፕሪሚየር ሊጉ ሁለተኛው ምርጥ አጥቂ ቡድን ነን ብዬ አስባለሁ። በመከላከሉም እንደዛው እርግጥ ነው ሁለቱንም የተሻለ ማድረግ ከዚህ ይገባናል። ዋናው ዓላማችን ግን ቼልሲን በፕሪሚየር ሊግና በአውሮፓ ቻምፒየንስ ሊግ ተፋላሚ ቡድን ማድረግ ነው ሲሉ በጋዜጣ መግለጫቸው ላይ አንስተዋል። በሊቨርፑል መሪነት የቀጠለው ተወዳጁ የእንግሊዝ ፕሪሚየር ሊግ ሊጠናቀቅ አስር ሳምንታት ብቻ ቀርቶታል። የወር የካቲት የወሩ ምርጥ ተጫዋችም ይፋ ተደርጓል። ሲጠበቅ ነበረ ሳላህ ነው አሸናፊ የሆነው። የወሩ ምርጥ ተጫዋች በመሆን በአብላጫ ድምፅ ሳላ አሸንፏል። ሳላ በወሩ ባደረጋቸው የፕሪምየር ሊግ ጨዋታ ስድስት ግቦችን ሲያስቆጠር አራት አመቻችቶ አቀብሏል። በድምሩ አስር የገባ አስተዋጽኦ አለው። ሳላ በዘንድሮ ውድድር ዘመን ለሁለተኛ ጊዜ የፕሪሚየር ሊግ የወሩ ምርጥ ተጫዋች ሽልማትን አሳግቷል። ሳላ የእንግሊዝ ፕሪሚየር ሊግ የወሩ ምርጥ ተጫዋች ሽልማትን ሰባት ጊዜ አሸንፏል። ይህም ከሃሪኬንና ከሰርጂዮ ኩን አጌሮ እኩል እንዲሆን አስችሎታል። በቀጣይ እነሱን ለመብለጥ አንድ ብቻ የጨዋታ ኮከብ ያስፈልገዋል። ሳላ ታዲያ ከሊቨርፑል ጋር አዲስ ኮንትራት የመፈራረሙ ነገር አሁንም እንቆቅልሽ ሆኖ እንደቀጠለም ዴሊ ሜል አስነበቧል። ሳላ በድርድሩ ታጋሽና ዝምተኛ ለመሆን ብዙ ጥረቶችን እያደረገ እንደሆነ ይነገራል። አሁንም ግን በኮንትራቱ ሂደት ላይም መሻሻል ባለመገኘቱ ተጫዋቹ ራሱ ጥሩ ስሜት እየተሰማው አይደለም ብሏል። በእርግጥ የተወሰነ ጊዜ ሳላ ወደ አደባባይ ወጥቶ ጉዳዩ ላይ እንግዲህ ሀሳቡን ሲያጋራ እንደነበረ በእኔና በሊቨርፑል መካከል ሰፊ ልዩነትም አለ ሲል እንደነበረ አይዘነጋም ሳላምንም እንኳን እንግዲህ የጠረጴዛው ላይ ኮንትራቱ ቢቀርብለትም ለመወየት ግን ክፍት አይደለም። ኮንትራቱ ሳላ ለቀጣዮቹ ያልተወሰኑ ዓመታት ከሊቨርፑል ጋር የመቆየት ፍላጎት ቢኖረም ነገር ግን በፍላጎት ደረጃና በተለይም እሱ በሚፈለገው መንገድና ሊቨርፑል በሚፈለገው መንገድ፣ በተለይም የደሞዝ ጉዳይ፣ የኮንትራቱ ርዝማኔ፣ ጥቅማጥቅሞችን፣ የሊቨርፑል ቀጣይ ፕሮጀክት ላይ አሁንም ከስምነት አልደረሱም። ለማንኛውም በቀጣይ እንግዲህ በቀሩት ወራቶች ውስጥ ፕሪሚየር ሊጉ ሊጠናቀቅ አስር ሳምንትን የቀረው በእነኚህ ግዛቶች ውስጥ አዲስ ነገር ሊኖር ይችላል ተብሎ ይጠበቃል በሊቨርፑል ቤት ቆይታው እርግጥ ያለ ነው የቨርጅል ቫንዳይክ ፈላጊዎችም ከዕለት ዕለት እየጨመሩ መጥተዋል በአንፊልድ ቤት እጅግ በጣም አስደናቂ ቆይታን እያደረገ ነው ካረጋቸው ጨዋታዎችም ሶስት ብቻ ሽንፈት ነው ያለው በሳውዲ አረቢያ ክለቦች በተለይ በአልሂላል አይን ውስጥ እንደወደቀ ነው እየተነገረ የሚገኘው አልሂላሎች ቫንዳይክን ማስፈረም ፍላጎት ያላቸው ሲሆን በዓመቱ 20 ሚሊዮን ዩሮ የሚያስገኝለትን ኮንትራትም ለቫንዳይክ ለማቅረብ ተዘጋጅተዋል። ይህ እጅግ በጣም ትልቅ የሚባል ገንዘብ ነው። ምናልባት ለአጥቂዎች ከሚያቀርቡት አንጻር ዝቅተኛ ሊሆን ይችላል። በተከላካይ ደረጃ ግን 20 ሚሊዮን ዩሮ እጅግ በጣም ከፍተኛ የሚባል ነው። እንደ ቤን ጃኮብ ዘገባ ወልቭስና ኒውካስል ዩናይትድ የዲያጎ ጆታን ሁኔታ መከታተል ጀምረዋል። በዓመቱ መጨረሻም ከሊቨርፑል ጋር ይለያያል ተብሎ የሚጠበቀው ዲያጎ ጆታ እንግዲህ እሱ ባይፈልግም ክለቡ እሱን መልቀቁ አይቀርም። ነገር ግን ክለቡ ከለቀቀው በቀጣይ መዳረሻው የት ይሆናል የሚለው ነገር የሚጠበቅ ነው የሚሆነው። ዋና አላማው ለሻምፒዮንስ ሊግ ላይ ለሚሳተፍ ቡድን መጮት ነው። እንደ ወልቭስ፣ ኒካስል ዩናይትድ ያሉ ክለቦች ፍላጎት አላቸው። ምናልባት ኒካስል ክለቡን የሚለቅ ከሆነ ተመራጩ ክለብ ሊሆን ይችላል ተብሎ ይጠበቃል። ኢብራሂም ኮናቴም ከሀገረ ፈረንሳይ በቀጣይ ለሚደረጉ ጨዋታዎች ከብሔራዊ ቡድኑ ጥሪ ደርሶታል። በቀጣይ የሊቨርፑልን የፕሪሚየር ሊግ ዋንጫ የወሰናሉ የተባሉ አምስት ጨዋታዎች የትኞቹ ናቸው የሚለውን እናድረሳችሁ። በሊቨርፑል በኩል ቀጣይ በሜዳቸው አንፊልድ ኤቨርተንን ይገጥማሉ። ከዛ ወደ ክራቨን ኮቴጅ አቀንተው ፉልሃምን የሚገጥሙ ይሆናል። ቀጥሎ ዌስትሃም ዩናይትድን በሜዳቸው አንፊልድ ይገጥማሉ። ሌስተር ሲቲን ወደ ኪንግ ፓወር ስቴዲየም ሄደው ይገጥሙእና እና ከቶትንሃም ጋር አንፊልድ ለጨዋታቸውን ያደርጋሉ። እነኚህ አምስት ጨዋታዎች መቶ ፐርሰንት የሊቨርፑልን የዋንጫ ጉዞ መወሰን የሚችሉ ናቸው። ምናልባት አርሰናል ነጥብ እየጣለ ከሄደላቸው ደግሞ ከነኚህ አምስት ጨዋታዎችም ጨዋታው እየቀነሰላቸው ይመጣል። ነገር ግን ወጣም ወረደም እነኚህ አምስት ጨዋታዎች በቀጥ የሊቨርፑልን ዋንጫ ይወስኑታል። የሊቨርፑል ደጋፊዎች ኤቨርተን፣ ፉልሃም፣ ዌስትሃም፣ ሌስተር ሲቲ፣ ቶትንሃም የትኛው ጨዋታ ላይም ውጤቱን ልታረጋግጡ ትችላላችሁ፣ ወይም ክለባችሁ ሊያረጋግጥ ይችላል። የግል ምልከታችሁን ልታጋሩን ትችላላችሁም? ታዋቂው ቁጥራዊ መረጃዎችን በፐርሰንት በማስቀመጥ የሚታወቀው ኦፕታ ለአርሰናል ቅድመ ግምቱን ሰጥቷል። 57 በመቶ በሩፍ ፍጻሜው ሪያል ማድሪድን ጥሎ ግማሽ ፍጻሜ ይደርሳል ብሏል። ለሪያል ማድሪድ 47 በመቶ ነው የሰጠው። በእርግጥ በንጻሬ ደረጃ ካየነው የተወሰኑ የፐርሰንት ልዩነት ነው። አሁን ካለው ወቅታዊ ሁኔታ አንጻር ምናልባት ከአንድ ወር በኋላ የሚፈጠረው ወቅታዊ ነገር አይታወቅም። በተለይ ጉዳት የራሱ የሆነ ተጽዕኖ ያለው እነ ሳካ እነ ፓርቲ፣ በተለይም የፓርቲ መሀል ሜዳ ላይ የሚኖር ከሆነ ሳካ ከጉዳቱ የሚያገግም ከሆነ እውነት አርሰናል 57 በመቶ ሪያል ማድሪድ የማሸነፍ ንጻሬው ተገቢ ነው ብላችሁ ታምናላችሁ? ሪያል ማድሪድ በአርሰናል የሚወድቅ ቡድን ነው ብላችሁ እምነታችሁ ምን ያህል ነው? የአርሰናል ደጋፊዎች የግል መልከታችሁን አጋሩን። በብዙ አትሌቲኮ ማድሪድ ፈትኖ ያልቻለውን አርሰናል እንዴት ይሆንለታል? የግል መልከታችሁን አጋሩን። ምናልባት ግን የሳካ መመለስ የሚኖር ከሆነ በወቅቱ ለአርሰናል ጥሩ አጋጣሚ ሊሆን ይችላል። አዲሱ ስፖርቲንግ ዳይሬክተር አንድሪያ ቤርታ የማርቲን ዙቢመንዲ እንዲዝውር እንዲጨርስ ዋነኛ እቅድ ነው ተብሏል። አርሰናል ይህን ተጫዋች ለማስፈረም በግል ደረጃ ትልልቅ ስራዎችን ሰርተው ተጫዋቹንም በማሳመን ሂደት ላይ ከሌሎች ክለቦች ቀዳሚ እንደሆኑ ተነግሯል። ከምንጮች እንደተገኙት መረጃ ከሆነ ሪያል ሶሴዳዶች ተጫዋቹን በማቆየት ዙሪያ መቶ ፐርሰንት እርግጠኛ አይደሉም። በቀጣይ ክረምት ላይ ትልቅ የአውሮፓ ክለቦችን መቀላቀል ይፈልጋል። ታዲያ አንድሪያ ቢየርታ ይህንን ተጫዋች ወደ አርሰናል እንዲመጡ የመጀመሪያው ስራ ተሰጥቷቸዋል የተባለው። አርሰናል ከማዕዘን ምት ግብ ያስቆጥር ነበረ። እንደውም በርካቶች ክለባቸው ላይ በተደጋጋሚ ግብ ስለሚያስቆጥርባቸው አርሰናል ይበሳጩም ነበረ። አሁን ግን አርሰናል ከዚህ ነገር ድራሹ ጠፍቷል 12 ጨዋታዎች ያለፉት 94 የማዕዘን ምቶችን መታ አርሰናል እና ከማዕዘን ምት የሚገኙ ግቦች ግን እንደተቆራረጡ ናቸው የመጨረሻው ጨዋታ ቶትና ሞት ስፐርስ ላይ በጥር ወር ነበረ ከ12 ጨዋታ በፊት ያንን ያደረጉት አሁን ግን አርሰናል ወደ 12 ጨዋታ አልፏል 94 የማዕዘን ምቶችም ተመተው ግብ ሊሆኑ አልቻሉም ያለኝን አቅም አውቀዋለው ይላል ራሂም ስተርሊንግ 10 ደቂቃ 45 ደቂቃም ብጫወት ዋናው ነገር የሚጠበቅብኝን ነገር ለማድረግ ዝግጁ መሆን ነው ብዙ መስጠት እንደምችል ይሰማኛል ብሏል። አራተኛው እንግሊዝ ተጫዋች መሆን ችሏል። በአውሮፓ ሻምፒዮንስ ሊግ በርካታ የገባ አስተዋጽኦ ነው በማድረግ አርሰናል ፒኤስቪ አይንድሆቨን ጋር ሁለት ለሁለት በተጠናቀቀውም ጨዋታ ሁለት አስደናቂ አሲስቶችን አስመልክቶ ነበረም። አርሰናል ከ2023/24 ጀምሮም በአውሮፓ ሻምፒዮንስ ሊግ በአጠቃላይ ኤምሬትስ ላይ ዘጠኝ ጨዋታ አድርጎ 24 ግብ አስቆጥሮ ሁለት ጎሎችን አስተናግዶ ስምንት ጨዋታ አሸንፎ አንዳቸው ወጥቶ ስምንት ክሊንሺት ዜሮ ሽንፈት በኤምሬት ሽንፈት አያውቅም። ቀጣይ ከሪያል ማድሪድ ጋርም ኤምሬት ስለ ጨዋታ እንዳለው ሳይዘነጋ ማለት ነው። ዊሊያም ሳሊባም ለሀገረ ፈረንሳይ ጥሪ እንደቀረበለት ዛሬ ሰምተናል። አርሰናል ደግሞ በቀጣይም በእንግሊዝ ፕሪሚየር ሊግ በዋንጫው ጉዞ ላይ በሚያደርገው ካልተሳካ ደግሞ በአውሮፓ ቻምፒዮንስ ሊግ መቶ ፐርሰንት እንደሚሳተፍ የሚያረጋግጥባቸው ስድስት መርሃ ግብሮች አሉት። ቀጣይ ሳምንት ከቼልሲ ጋር አስር ሰዓት ከሰላሳ እሑድ እንመለከታለን ይህን ጨዋታ። ወደ ኢንተርናሽናል ብሬክ አመራን በኋላ ስንመለስ አርሰናል ከፉልሃም ኤቨርተን፣ ሪያል ማድሪድን በደርሶ መልስ ከዛ ከብሬንትፎርድ ጋር ጨዋታ የሚያደርግ ይሆናል። በተለይም ከምንም በላይ የአውሮፓ ሻምፒዮንስ ሊጉ ጨዋታ በጉጉት በአርሰናል በኩል ይጠበቃል። አሰልጣኝ ሩበና ሞሪ ማቲያስ ዴላይት በስብስባችን ውስጥ ከሚገኙ መሪ ተጫዋቾች አንዱ ነው ብለዋል። ማቲያስ ዴላይት ቡድናችን ውስጥ ሌላኛው መሪ ተጫዋች እንደሆነ ይታወቅ ነው ያሉት፣ እሱ ልክ እንደ ብሩኑ አይነት መሪ አይደለም፣ ቡድኑን በተለየ መልኩ ያዛል፣ እንደ እርሱ አይነት ተጫዋች መኖራቸው ለቡድኑ ከፍተኛ ጥቅም ይሰጣል እያሉ ነው ምናልባትም ከብሩኖ ፈርናንዴዝ አንበልነቱን ካነሱ ለማን እንደሚሰጡ ፍንጭ እየሰጡ ይመስላል። በርከት ያሉ ሌጀንዶች ብሩኖ አንበል መሆን አይችልም፣ ምርጥ ተጫዋች ነው፣ ግን አንበል መሆን አይችልም የሚሉ ተቃውሞችን ሲያሰሙበት ነበር። ያው ከብሩኖ ኳሊቲ ጋር በተያዘ ሳይሆን ብሩኖ አምበል ለመሆን አይችልም ቡድን መምራት አይችልም በሚል ነው ቅሬታ ሲነሳበት የነበረው። ከሰርጂም ራክሊፍ ጋር ያለን ግንኙነት ድንቅ ነው። ከጨዋታ በፊት ጭምር ከእርሳቸው ጋር በደንብ እናወራለን ብለዋል ሩበን አሞሪም። ሜዳ ላይ የምናሳየው ብቃት ስትመለከቱ የሰሉ ትችቶች እንደምታቀርቡ እረዳለው ነገር ግን እኛ ከዚህ የተሻለ ነገር ማድረግ እንደምንችል አምናለውኝ። አዲሱ ስቴዲየም እንደ መጫወቻም ቦታ ብቻ አይደለም። ይህ ድንቅ ስቴዲየም ነው፣ ብዙ ሰዎችን ማስተናገድ የሚችልም ተደርጎ ታቅዷል ብለዋል። ይህ የሆነበት ምክንያት ይህ ክለብ ከምናስበው በላይ እጅግ ትልቅም ስለሆነ ነው ብለዋል ሩበን አሞሪም ሆኖም አሁን ላይ ትኩረት ማድረግ ያለብን በወቅታዊ ጉዳዮች ላይ ነው። ስለዚህ ኦልትራ ፎርድ ላይ የምናደርጋቸው በርካታ የህልውና ጨዋታ ያሉብን እሱ ላይ ትኩረት እናደርግ ብለዋል። ስቴዲየሙ ግንባታ የሚሰራው በራሱ የተዘጋጀ ትልቅ ተቋም አለ። ይህን ስራ ለእነርሱ እንተዋለን፣ እኛ ሜዳ ያለው ነገር ላይ እናተኩራለን ብለዋል። የቀድሞ የአርሰናል ተጫዋችና በአሁኑ ሰዓት በተንታኝነት እየሰራ የሚገኘው ፖል ሜርሰን ግን ስለ ዩናይትድ አዲስ ስቴዲየም ተቃውሞን አሰምተው አለ በእውነቱ በጣም አሳዛኝ ነገር ነው። እኔ ዩናይትድ ደጋፊ በሆን የኦልትራፎርድን መታደስ እደግፋለሁ እንጂ አዲሱን ስቴዲየም መሰራት አልደግፍም ብሏል። በርካቶች የግል መልከታቸውን እያጋሩበት ነው። በእርግጥ በስቴዲየሙ ዙሪያ በቀጣይ የመረጃ ክፍለ ጊዜያችን ከምን አንጻር ነው የስቴዲየም ትችት እየቀረበበት የሚለውን እንመለከታለን። ከምን አንጻርስ ነው ድጋፉ ያለው የሚለውን እነ ሩበን አሞሪ ደግፎታል። ሰር አሌክሳንደር ቻክማን ፈርጉሰን ኦልትራፎርድ ላይ ትዝታዎች ቢኖሩኝም አዲሱ ስቴዲየም መገንባት እንደግፋለሁ ብሏል። በተቃራኒው ደግሞ የለም የዩናይትድን ባህል፣ ወግ፣ ታሪክ ማይወክል ብሎታል። የ958 ተቃውሞን ደጋፊ ማህበር ማለት ነው። ይህን ተቃውሞታል በዩናይትድ በኩል። አሁን ደግሞ የቀድሞ የአርሰናል ተጫዋች ፖል ሜርሰን ይህንን ተችቶታል። የእናንተን የግል መልከታ ግን ዩናይትድ ዋ ልታጋሩን ትችላላችሁ። በማንቸስተር ዩናይትድ በኩል የማንቸስተር ዩናይትድ ማለማዮች የኖቲንግሃም ፎረስቱ ሞርጋነ ጊብስ ዋይትን መመልከት ጀምረዋል ተብሏል። በቀጣይ ክረምት ማንቸስተር ዩናይትድ ራሱን በአዲስ መልክ እንደሚገነባ ይጠበቃል ያው ትራክቲቭም በጀት እንደሚበጅቱ በጀቱ የሚበጅተውም ከምንሸጠውና ከሚኖረን ገንዘብ አንጻር ተመልክተን ነው፣ ከምንሸጣቸው ተጫዋች ማለታቸው ይታወቃል። ከአሁኑ ግን በመልማዮቻቸው በኩል ተጫዋቾችን እያዩ ነው። ለመሆኑ የሪያል ሶሴዳዱ አርሰን ዘካሪያን ለምንድን ነው ማንቸስተር ዩናይትድን በገጠመው ስብስብ ውስጥ ያልተካተተው የሚል በርካቶች ሲያነሱ ነበረ። ጉዳዩ በዜግነት ምክንያት ነው። እንግሊዝ ምድር መርገጥ አትችልም ተብሎ ነው በዜግነቱ ምክንያት ከጨዋታ ውጭ እንዲሆን ተደርጎ የነበረው። ቃል ስፖርቶች ነን። የተመራረጡ ስፖርታዊ መረጃዎች ከአገር ቤት እስከ ባህር ማዶ ሁልጊዜ ማለዳ አንድ ሰዓት ምሽት ሁለት ሰዓት ለእናንተ ይደርሳሉ። ከወደዳችሁን ላይክ እያረጋችሁ አበረታቱን። ሀሳብ አስተታችሁን ለምታጋሩን በእውነት ከልብ ነው የምናመሰግነው። ቤተሰብ መሆን ካሻችሁ ሰብስክራይብ አድርጉን። ቃል ስፖርት ዩቲዩብ ቻናላችን ከጥቂት ደቂቃዎች በኋላ ተጨማሪ መረጃዎችን ይዘን እንመለስ። ሰናይ ጊዜ።